እያያችላችሁት ሃያ ሰላሳ ነው። የሃያ ሰላሳ ፖድ ፕሮግራማችን ላይ ነው የምንገኘው። ስለ ትዳር ፍራቻ የምናወራበት ጊዜ ነው። አሁን ደግሞ ካፕሎች ጋብዘናል። ካፕሎቹ ብርክቲ ና ዘኪ ይባላሉ። የዚሉ የተባለ የካፕል ቪዲዮዎችን ይሰራሉ ና በዚሉ በተባለ ቲክቶክ አካውንታቸው ላይ ይታወቃሉ። በጣም ጥሩ ቆይታ እንደምናደርግ ከነሱ ጋር አምናለሁ። የትም እንዳትሄዱ መልካም ጊዜ። እንኳን ደህና መጣችሁ። እንኳን ደህና ቆይ እንግዶቼ ስለሆናችሁ በጣም ደስተኛ ነኝ። በትዳር ሶስት ዓመት ሆኖናል። ብላችሁኛል ዛሬ በደንብ ልናወራበት ያሰብኩት ርዕስ እንግዲህ ወጣቶች ትዳር ላይ ለመግባት ለምንፈራ ወጣቶች እንግባበት ወይስ ይቅርብን የሚለውን እንድትመክሩ ነው። ከዛ በፊት ደግሞ እንዴት ነበረ የተገናኛችሁት ከሚለው እንጀምር። የተዋወቅ ነው ሃይስኩል ላይ ነው አስራ ሁለተኛ ክፍል እና ከዛ ጀምሮ ነው ይጀምር። እንዴት ተዋወቃችሁ? ኢትዮጵያ እንዳለችው ከ12ተኛ ክፍል ነው የጀመር ነው እና ትውውቃችን ደግሞ እንዴት መሰለች ከግቢ ውስጥ ጎልታ መታይ ጀመረች። የሆነ ሰዓት ላይ መደዳውን ሰን ሚኒስተር ላይ ነው ምናምን ነገር መደዳውን እያማረባት መምጣት ጀመረች። ይህ ነገር አቴንሽን ለመሳብ ነው ብዬ መጠራጠር ጀመር ገዛ ከዛ ተግባባን። ሳነሱ ቤስ ተጀለሱ ነውነበር ነው ስንተኛ ክፍል ነበር ካንተ? ሁለት ነበር የተጀመረች ነገር እስካሁን አለች ስፓርኩም አልጎደለም ደስ ይላል እኮ እንዴት ነበር አሁን እንግዲህ ያው ጎልታ የምትታየው ብለሃል ስለዚህ ሳታስቡት አይመስለኝም ውጤቱ እንደምታውቀው ስለዚህ እንዴት ነበረ እሷን ጓደኛ ለማድረግ መጀመሪያ የሄድኩበት መንገድ እሷን ጓደኛ ለማድረግ በጓደኞቿ ነው ድርክት ነበር። እሷን ለማጥበድ በጓደኞቿ ነበር፣ ከጓደኞቿ ጋር በጣም ተግባባው። ከዛ በኋላ ከጓደኞች ውስጥ ደግሞ ነጥዬ ለእሷ ላይ ገት ያለ አቴንሽን መስጠት ጀመርኩ። ያን እሷ ላይም የሆነ ስሜት መመንጨት ጀመረ። ስለዚህ ከጓደኝነት ነው የጀመረው። ከዛ ያው እንግዲህ ከዛ በኋላ ደግሞ በጊቢ ወይም በዩኒቨርሲቲ የምታሳልፉት ላይፍ ይኖራል ምናምን በአጠቃላይ ምን ያክል ጊዜ ቆያችሁ በሪሌሽንሽፕ ማለት ነው በሪሌሽንሽፕ ስድስት አመት ስድስት አመት ብዙ ነው በጣም ስድስት አመት ቶሎ ነው የጀመረ አንደኛ ኤርሊ ኤጅ ላይ ነው የጀመራችሁት ግን በደንብ በቃ ኤክስፒሪንስ ሪሌሽንሽፕ ላይ አላችሁ ብዬ አስባለሁ እኛ አደለ ስለዚህ ወደ ትዳር ለመግባት ስትሉ በጣም ብዙ ነገሮችን ለማዘጋጀት አይ ቲንክ ጊዜ ነበራችሁ አስባችሁበት ብዙ ነገር ወስናችሁ የምትገቡት። በጣም አስበንበታል፣ ተዘጋጅተንበታል። እንዲሁም ትምህርትንም መጀመሪያ ማስቀድመን ትምህርታችንም ጨርሰን ኳሊፋየር ነን ካለን በኋላ ነው የገባነው። ወደ ትዳር የገባችሁ፣ ወደ ትዳር ለመግባት ማለት ቀድሞ የጠየቀው ማን ነበረ? ቶሎ እንግባ ወደ ትዳር ብሎ የገፋፋው ማን ነው? አንቺ ነሽ። አስተያየቱ ያስታውቃል። መጀመሪያ ሪሌሽንሽፕ ላይ ያልጠየኩትኝ ብዙ ጊዜ ከወንዶች ነው የሚመጣው፣ ቅድምም እያልከኝ ነበረ እና ከዛ ልክ ወደ ትዳር ለመሄድ ግን ብዙ ጊዜ እድሜ፣ ብዙ ነገር ያሳስበናል ሴቶች አይደለም። እስቲ እንዴት ነበረ? እኔ እንዳንሽ ከአስራ ሁለተኛ ክፍል ነው የጀመርነው እና ረጅም አመት በፍቅር ቆየን። ከዛ በዛ መሀል ቤተሰብ አያውቅም። ኦኬ እና ረጅም ጊዜ ስለቆየን በቃ ቤተሰብ የሚወቅ እንጋባ ብዬ ኔ ያሳብ ሽማግሌላት በቃ እንገባ ብዬ ሀሳቡን የመጣውለት። እኔ ወዲያው ተቀበለ ሀሳብሽን ወይስ ቆይ አንድ አስር ዓመት እንቆያለን? አይ የተወሰኑ መስፈርቶች ማሟላት ነበረብን። ያው በሰዓቱ ያን እንትን ስል እኔም ትምህርቴን ጨርሻለሁ፣ እሱም ጨርሰዋል። ሁለታችን ስራ ላይ ነበርን ነው እና በቃ ከዚህ በኋላ ምንም መደበቅ አያስፈልግም ከቤተሰብ ይችላል። ያኔ የወሰድነው አናውንስ ማድረግ ነው መጀመሪያ። ከዛስ ግን ማለት ምን ነበረ ወደ ትዳር እንዳትገባ ወይም ደግሞ ትዳርን ስታስብ ያስፈራክ የነበረው ነገር መጀመሪያ ምን ነበረ? መጀመሪያ ላይ ስ በውጭ የምንሰማቸው ነገሮች አሉ አይደል ኃላፊነት የምንለው ነገር አለና ኃላፊነት የሚበዛብኝ ይመስለኝ ነበረ ኔ ጋር ብቻ ሲያለ እሷ ጋር ሚራ ኃላፊነት ይበዛብኛል ብላ ታስብ ነበረ ይሄን ነገር ገና ወደ ትዳር ከማሰባችን በፊት አውርተንበት ነበር። ቁጭ ብለን ተመካከርንበት፣ እስክሪብቶ ይዘን ምናምን ነገር በቃ እንደተማረ ሰው ፕሮፌሽናል የሆነ ቶክ ነበር። ከዛ በኋላ ሆነ እሷ እኔ የምፈራውን ነገር ዲስከስ ማድረግ ጀመረ። በእኔ በኩል የነበረው ፍርሃት ያው እንደ ወንድነቴ አባወራ መሆን ስለመሆን የቤቱን ነኝ ብዬ አስብ ነበር እና ለቤቱ ፋይናንሽል ያለውን ነገር ሁሉ ከበር አደርጋለሁ ብዬ ራሴ ላይ ነበር ሙሉ በሙሉ እና ደግሞ በእሷ የምታመጣውን ገቢ ደግሞ ለቤቱ እንድታውል አልፈለግም ነበር። በቃ ለራሷ እንደፈለገች የምትሆንበት ነበር ብ ከዛ፣ ያ ነገር ግን አደለም ስንገባ ሌላ ነው። ያቺ ፍርሃታችን እዛ ጋ ፊት ለፊት ፌስ ስናረጋት፣ እሷም ስትነግረኝ በቃ ተገላበት ነገር በዛ ሰዓት ሁለታችንም ልጅ ነን። እና ኃላፊነት አንተ ላይ ብቻ አደለም የጋራ ህይወት ነው ገና ከዚህ እድሜ ሁሉንም ነገር መሸከም አይጠበቅብን። በቃ አብረን እንሰራለን፣ አብረን እናድርጋለን፣ እንለወጣለን አልኩት። ጥበበኛ ሴት እንደዚህ ናት። እና የሚጨንቀውን ነገር አቀለልኩለት። እሱም የሚጨንቀኝ ነገር ነበረ። እኔ ያው ከቤተሰብ ጋር ነበርኩ በሁለት አመት ያገባሁት እና ያው ከቤተሰብ ጋር ስትሆኝ ኃላፊነት የለብሽም እውነት ነው እና ሀላፊነት የቤት ሀላፊነት እኔ ላይ ወርቃል ብዬ ነበር የማስበው እሱን ፓርት ስነግረው ደግሞ የሚያስፈረኝ እሱ ነበረ እሱን ስነግረው እሱ ደግሞ ያለኝ ነገር በጣም ነው ያረጋጋኝ በሰዓቱ ምን ነበር የሙያ ነገር ነው ጥያቄ የሆነብሽ እንዴት ነው ቄትንሽ ልለማመድ ምናምን ብለሽ ነው ምንድን ሙያ ነገር ሳይሆን አሁን ስራ ወጥተሽ ሁለት ስትገቢ ቤት ኃላፊነት መስራት እንደዛ ብዬ ነበር የማስበው። ግን ያሳስበኝ ነገር ነው ያነሳች። እሺ እንደዛ ብዬ በቃ የሚያስፈራኝ ለትዳር የሚያስፈራኝ ብፈልግም የምታስፈራኝ ፓርት እች ነበረች። ሶ እሱ እንደዛ ስለው የነገረኝ እኔ የህይወት አጋር እንጂ የቤት አጋዥ አይደለም ፈልገው አለኝ። ያ በቃ ለእኔ ማረጋገጫ ነበረ። ስለዚህ አንቺ ፋይናንሻሊ ሰፖርት ልታረጊው እሱም ደግሞ ቤት ውስጥ ባለው ስራ ሰፖርት ላያደረገች ተማምናችሁበት ነው የገባችሁት ማለት ነው። ደስ ይላል በጣም። ከትዳራችሁ በጣም ኳሊቲያችን ነው ብላችሁ የምታስቡትን ወይም እስ ለእኛ ብንሰማው የሚጠቅመንን ነገር ገረ ነው። እኛ እንግዲህ ምን አለመሰለሽ ለጌት የሚያደረገን ነገር አንደኛ በጣም ቤስት ፍሬንድ ነን። ቢሳይድ ከፍቅር ግንኙነቱ ጓደኛ ነች፣ ቤሰራ ፓርትነር ነች፣ አማካሪ ነች። እኔ እንድለውት በጣም ትጓጓልኛለች ከምታስብ ይበል ቤስት ፍሬንድነታችን በቃላ እንዴት ልበልሽ ቢዮንድ ነው የሚሆነው። ከፍቅርም ምራሱ አንዳንድ የሚያልፍበት ነገር አለ። ያ ነገር ደስ ይላል። ያ ቤስት ፍሬንድነት ደግሞ የሚጠቅመው በጣም ኮሚኒኬት እንድታደረጉ ኦፕን እንድትሆኑ ይረዳችኋል። አይደለም እስኪ ስለ ኮሚኒኬሽናችሁ እንደውም በዛውም ንገሩኝ፣ በተለይ ግጭትን የምትፈቱበት መንገድ እንዴት ነው? እኛ ጋ ጭቅጭቅ ወይም አለመስማማት አያድረም። ውለንም አድረንም ቢሆን ቁጭ ብለን ያን ነገር ሳይፈታ መተኛት የለም፣ እና ነገሮች ማደር የለባቸውን ብለን ነው የምናስበው። አለመግባባት ይፈጠራል ግን ያን አለመግባብ በኩርፊያ ወይም ዝም ብሎ በማለፍ ሳይሆን ያን ነገር ያስደበረኝን ወይ ያስደበርኩትን ነገር ቁጭ ብለን ፈተን ነው የምናልፈው እና ኩርፊያ የሚባል ነገር የለም ያ ጠቅሞናል እስካሁን እንድንቆያ ያርጎናል ብዬ ማስበው ዋናው ምክንያት እሱ ነው ነው ታወሩበት አላቸው በቃ ማለት እዛው በዛው እኮ ነገሮች እ አይፈጡም የትኛውን ቤት ደግሞ መጋጨዝ መኮራረፍ መጣላት ደግሞ አይቀርም ግን እንዴት በበልሽ እሳት ላይ እሳት መሆን መፍትሄ ይሆነ ልክ የዚህ አይነት ነገር ሲፈጠር ሆነ እንዴት እንደ ልጆች ታይም አውት የምንለው ነገር አለ አይደል? ታይም አውት ነው ትንሽ ሰው ወደ ሜታ ክፍል ወደ ሳሎን ነውና፣ ሜቢ ከአንድ ሰዓት በኋላ ምናምን ነገር ከሁለት አንዳችን መቀዝቀዛችን አይቀርም። ያን ሰዓት ድጋሚ ስናወራበት ነገሮች ሴት ላይ ያረጋሉ። ስለዚህ ጭራሽ ፐርሰናል ስፔስም ትሰጣጣላችሁ ማለት ነው። የጥሞና ጊዜ በጣም አስፈላጊ ነው። የእናንተ በጣም የተደራጀ ነው። በቃ አሁን ቅድምም ቁጭ ብለን እስክርቢቶና ወረቀት ይዘን ነው ይዘን ነው የምንነጋገረው እያላችሁኝ ነበርና ኤቭሪቲንግ በስሜታዊነት አይደለም የምታደርጉት፣ አይደለም። የትዳር ፍራቻ እንግዲህ አንድ ትዳርን እንድንፈራው የሚያደርገን ነገር የምንመርጠው አጋር ትክክለኛ ነው። አሁን ይሄ ልጅ ባል መሆን ይችላል አባት መሆን ይችላል ወደፊት የሚለውን ነገር ለመወሰን ነው በጣም ብዙ ሰው የሚቸገረው። ኢቨን ሪሌሽንሺፕ ላይ አሁን አንዳንድ ሰው በቃ ጀስት ኢንጆይ ላድርግ ብሎ መቆየት ይፈልጋል። እዚህ ሪሌሽንሺፕ ላይ ማለት ነው። ግን ልክ ወደ ትዳር ሲመጣው በጣም ሲሪየስ ሲሆን ሪሌሽንሺፑ ሰው የሚፈራው ነገር በቃ ላይፍ ታይም ነው አደለ? የዘላለም ነው ምንም ስናስብ ስንገባ ወስነን የምንገባበት ነገር ስለሆነ የሚወጣበት ነገር ስላልሆነ ትክክለኛ ነው ወይ የሚለውን ጥያቄ ነው። እና ያን እርግጠኛ እንድትሆን ያደረገች ነገር ምን ነበር እስኪ፣ ባልሽ እንደሆነ እንድታረጋግጭ ያደረገች ነገር? በጣም ነጻነቴን ይሰጠኛል እና ከእሱ ጋር ስሆን በቃ ሴት እንደሆን ይፈቅድልኛል። እና እሱ ጋር ስሆን በቃ ጠንካራ መሆን አይጠበቅብኝም። ለአንዳንድ ነገሮች ማሰብ አይጠበቅብኝም። በቃ ነጻነቴን ይሰጠኛል እና ያ ነገር በቃ የህይወት አጋሪ ነው ብዬ እንደወስን ያደረገኛ ነው። እንደዚህ በጣም እውነት ባይዘው በጣም ትልቅ ኳሊቲ ነው። ያወራችው ስለሳከለ በቃ ከኔ ጋር ስትሆን በቃ ጭንቅላቷ ባዶ ነው የሚሆነው፣ ለትሬ እራሷን ትሆናለች። የልጅነት በቃ ባህሪ አንዳንዴ ታመጣለች። ያ ነገር ያዝናና እያልን አስፋልት ስትሻገር ራሱ ማለት ነው በቃ ነፃነቴ ይሰጠኛል ባይዘዌ ይሄ በጣም ትልቅ ኳሊቲ ነው። ማለት ሴት ልጅ ልክ እንደ ልጅ እየሆነች ከሆነ በጣም ኮንፈርታብል ሆናለች ማለት ነው። ሴኩሪቲ፣ ሴፍቲ፣ ስቴቢሊቲ ሶስቱ ነገሮች ትርጉማቸው አንድ አይነት ይመስላል፣ ግን ደግሞ የተለያዩ ናቸው። የመጀመሪያው ኢቨን ህል ወናሽ ነው ከዛ ደግሞ ከወለድ በኋላ ምናም በጣም ይሄ በተለይ ፋይናንሻሊ ስቴብል ሆናለው ወይ የሚለው ነገር እና አጠገቧ ያለውን ነገር ወይም አካባቢ ላ ያለው ነገር እንዳያስፈራት በቃ ሴፍ ነኝ ወይ እጠበቃለሁ ወይ የሚለው ነገር ነው ትልቁ እና በዚህ አይ ቲንክ አንቺ በጣም ኮንፈርታብል ስለሆንሽ ነው። ማሰብ አቆማለሁ ብለሻል እና በቃ ራሴ እንደሆን ይፈቅድልኛል በቃ ምንም የሚያሳስበኝ ነገር አይኖርም ከእሱ ጋር ሰሆን እና ያንን አሁን ሳይሆን ያው ከትዳር በፊት ሪሌሽንሽፕ ላይ ሆነ እንደዛ ነበር የሚሰማን ያኔ፣ ኢቭን ተማሪ ሆነን በጣም ነበር ሴፍቲ እንዲሰማኝ የሚያደርገው በዛች ሰዓት እንኳን ማለት ነው። እና ያኔ ነው የወሰንኩት አትጨነቂም እንዲልሁን እንዲልሁን ብለሽ ራስሽ ላይ ሀሳቡን ድሰጥች። ምንድን ነው ግን እንድትተማመኝበት ያደረገሽ? በጣም ነው የሚንከባከበኝ በጣም ነው ትሪት የሚያደርገኝ የነበረው እና ኢቭን ያን አስራ አንደኛ ክፍል ወደ ካምፓስ ስንገባ ራሱ የመጀመሪያ ጊዜ ላታቀው ትችላለች ብሎ ትምህርት ቤት ድረስ ራሱ የወሰደኝ እሱ ነው ዩኒቨርሲቲ ድረስ እና ትናንሽ ነገሮች ማተር ያደርጋሉ በሪሌሽንሽፕ ላይ እና እነዚህ ትናንሽ ነገሮችን በጣም ኦቨር ዲ ነው የሚያደርገው እና እነዛ ነገሮች በጣም ሪአሹራንስ ሰጥተው ነበረ። ያንተ እኔ እንዴት መሰለሽ ከእሷ ጋር ሲሆን ራሴን አገኘዋለሁ፣ ራሴን እሆናለሁ። በቃ እንደት መሰልሽ አሁን ጊዜውን ቢሆን አይፈቅድልሽም፣ ራሽ እንድትሆኝ ትክክለኛ ባህሪሽን ሾ እንድታደርግ አይፈቅድልሽም። ግን ከሷ ጋር ሲሆን በቃ ትክክለኛ ማንነቴ ነው የማገኘው። ያን ከሷ አገኝበታለሁ። ሌላ ደግሞ ጸሎታ ይሳምርልኛል ለምል ይሳምርልኛል። ላይ ያላችሁት ትጸልይ ልክ ነበር። ሚስት ናት። አሁን እንግዲህ እያወራን ያለ ነው ለሚስትነት የመረጥክበትን ጊዜ ስለሆነ በጣም ነው ምጸልይ መንገድ እንዲባረክልኝ፣ እንዲሳካልኝ። ልዩ ሀብ ነው ሄዳው በጣም ነው ምጸለው። በእውነት በቃ እንደ ልጇ ነው ምጸልይልኝ እና ያ ነገር በጣም ሴፍቲ ሰጥኛለን። አስደስተኛ ደስ ይላል በጣም አሁን የየራሳችሁ የግል ግብ ይኖራችኋል ብዬ አስባለሁ። ማለት ትዳር ላይ ግል የሚባል ነገር ባይኖርም፣ ግን በስራ አሁን የተለያየ ፊልድ ሊሆን ይችላል ስራችሁና ወይም ድዩታችሁ። ስለዚህ ወታችሁ እዛ ቢዚ የምትሆኑበት አካባቢ ላይ ስትሆኑ፣ ወይ ደግሞ ምናልባት ፋይናንሻሊ በደንብ ስቴብል ለመሆን ወይም ቤታችሁ ላይ መቀየር የምትፈልጉትን ነገር ለመቀየር ብላችሁ ቢዚ የምትሆኑበት ነገር ይኖራልና ያ ቤታችሁን ወይም ትዳራችሁን የእናንተን ፍቅር አታችመንታችሁን እንዴት ነው አይነካባችሁም ወይ? እንዴት ባላንስ አደረጋችሁት? በደም ጊዜ ተሰጣጥተን ኮሚኒኬት እናደርጋለን። ኦኬ ሶ ምንም ቢዚ ብንሆን ያው ቤታችን ነው የምናድረው ቤ ከቤታችን የትም አንሄድም እና ሙሉ ቀን ቢዚ ቢሆን ማታ ላይ መገናኘታችን አይቀርም። ከዛ ያቺን አንድ ሰዓት ሁለት ሰዓትም ቢሆን በቃ በደም ኮሚኒኬት አድርገን ያለውን ነገር እንዴት እንዳሳለፍን ምናምን ነገር አውርተንበት ፍቅራችን እንዳይቀዘቅዝ ሳይሆን እንደውም ተነፋፍቀ እንድንገናኝ ነው የሚያደርገን። ምንም ቢዚ ብንሆንም ቀኑ ሙሉ ብንውልም አስር አስራ አምስት ደቂቃ አናጣም። ሚኒስትር ማስደሰት በቂ ነው። አንድ አበባ ራሱ ገዝቶ ወደ ቤት መግባት የት ሲነር ነው ቃ ላይ ያስደስታቸዋል። መሰላቸት፣ መስነፍ ምናምን ነገር አያስፈልግም። በ ያኛውም ሩጫ ነው ግን ይሄኛውም ራሱ ሩጫ ነው ለወጣቶች ትዳር እንዳይፈሩ እንዳንፈራ ያው መፍራቱም ካለብን ችግር የለም፣ ትነግሩን አላችሁ። መፍራት ያሉብንን ነገሮች ግን አሁን ዋናው ዓላማችን ብዙ ጊዜ በተለይ አሁን ላይ ቅድም እንዳልኩትኝ ማንን ነው ማግባት ያለብን? ትክክለኛ ባል መሆን ይችላል ወይ? አባት መሆን ይችላል ወይ? እስከምን ድረስ ነው አብረን መቀጠል የምንችለው የሚለው ነገር ያሳስበናል። ፋይናንሻሊ ስቴብል መሆን አለመሆን በጣም ያሳስበናል። በተለይ አሁን ላይ ደግሞ በጣም ሌክዥሪ ነገሮች ስለሆነ የሚታየው እንደዛ መሆን አለበት ተብሎ አንድ አይምሯችን ወደዛ እየተቀረጸ እየሄደ በዛ ልክ መሆን አለበት ብለን ስለምናስብ እንደ በፊቱ በአንድ ፍራሽ በአንድ እንትን የሚለው ነገር አሁን ብዙ ብዙ ወጣቶች ጋር የለም ብዬ ነው ማስበው። እና ስለዚህ ወደ ትዳር ለመግባት በጣም ቫሊዩ ማድረግ ያለብን ነገር ምንድን ነው መጀመሪያ የሚለውን እና እስቲ የምታበረታቱንም ከሆነ እንድታበረታቱን። መጀመሪያ የምንመርጠውን ሰው በደንብ ማወቅ አለብን። ምክንያቱም የምንመርጠው ሰው አብሮን ነው የሚሆነው እስከ ሕይወታችን ፍጻሜ ድረስ እና ያንን የምንመርጥበት መንገድ በጣም መጠንቀቅ አለብን። ምክንያቱም አሁን እንደ ሴት ትዳር ሊያሳድግሽም ይችላል፣ ወደኋላም ሊጎትሽ ይችላል። እንደምትመርጭ ሰው ነው። ሶ ትክክለኛውን ሰው መጀመሪያ መምረጥ አለብን። እዚህ ትዳር ከአላማሽ ወደኋላ ኋላ ያረቅሽም ምንም ጫና የሚፈጥር ነገር አይደለም የሚረዳሽ ባል እስካለ ድረስ እና ዋናው የምትመርጩውን ሰው ማወቅ ነው። እዚህ ትዳር በጣም ነስ የሚል ነገር ነው የለም ቶሎ ቶሎ ይሰብሰቡ ቶሎ ይሰብሰብ ቶሎ አግቡ እየተባላችሁ ነው ወጣቶች ሪሌሽንሺፕ ላይ ላሉ ወጣቶች ነው አሁን ይህንን ምክር እንትን እያልን ያለነው። ከዛ ውጭ ግን ያው ሪሌሽንሺፕ ገና ያልጀመሩ ቲኔጀሮች ሊኖሩ ይችላሉ፣ ወጣቶች ሊኖሩ ይችላሉ። እነሱ እዛው ሪሌሽንሺፕ ላይ ማወቅ ይችላሉ። ትክክለኛውን ሰው መምረጥም ቅድም እንዳልነው ማለት ነውና በጣም ብዙ መስፈርት ደግሞ አለማብዛት አይ ቲንክ ብዬ ማሰብ አይደለም። እንትን ታስባላችሁ ጥሩ አይደለም። ስለዚህ መስፈርትም እድል ከሰጠሽ ለመስፈርት ይሰፋል ይሄዳል፣ ከቁጥር ይወጣል። ያ መጥፎ ነው። መቆጣጠር የሚቻል ነገር አይደለም መስፈርት። ዋናው መስፈርት የልብ ግጣምሽ ማግኘት ነው። ራሴ እንድትወኝ የሚያደርግ ሰው ነው፣ የሚወድሽ ሰው ነው። ዋናው ፍቅሩ ነው እንጂ ሌሎቹ ነገሮች የፋይናንስ ጉዳይ ደግሞ አብሮ መስራት ይቻላል ግዴታ ሁሉም ነገር የተመቻቸ መሆን የለበትም። አብሮ ሰርቶ ማደግ ይቻላል፣ እንዲሁም ህይወት ይቀላል። ቅድም እንዳልኩት ለሁለት ሲሆን ህይወት ይቀላል። የሚያግዝ ሰው ሲኖር ጥሩ ነው። እንግዲህ ብዙ ነገር አሳልፋችኋል ብዬ አስባለሁ። ማትረሱትን አልቀጣሚ አንዴ ብቻ በጣም ብዙ ጊዜ ያው እኛ ቅድም እንዳልክሽ ከአስራ ሁለተኛ ክፍል ጀምሮ ነው እና ስንገናኝ ያው ከቤተሰብ ነው ብር የምትቀበዩ በዛ ሰዓት እና በሰላሳ ብር ማኬት ጠጥተን ምናምን ነገር ብራችንን ጨርሰን ከካሳንችስ መገናኛ ድረስ በእግራችን እንሂድ፣ ከካሳንችስ መገናኛ በእግራችን በእግራችን እንሂድ ነበር እና ያቺም ሰዓት ብትሆን እኛ እንትን አላለችንም ነበረ። ደስ ብሎ ነው ርቀቱ ምናምን ነገር ካለቀ በኋላ ነው የሚታወቀው የነበረው እና ልክ ወገብሽን ሲሰማሽ እና በሰዓቱ ያስቀን ነበረ። አሁን ላይ ስናስበው አሁን ሂጂ ብቲን አላረገውም፣ ግን በሰዓቱ ልጅነትም ስለነበር በቃ ደስ ብሎ እናደርገው ነበረ። ግን ማኪያቱ በሰላሳ ብር የት እየጠጣችሁ ነው ነው? በዛ ጊዜ ሰላሳ ብር ድሮ ነው ድሮ ድሮ ኩ ሁለት ሺህ አስር ላይ ምናምን ነገር በጣም ድሮ ነው። ያኔ ነበረ። አይ አይደለም፣ አሁንም ያን ያክል በጣም ውድ ነው ብዬ አስቤ ነው። ደግሞ ድሮ ነው ብዬ እንደውም ሰላሳ ብር እንዴት ብዬ ነበር። ግን ለሁለት ከሆነ ስለዚህ የታክሲ ብራችሁን ማኪያታችሁን ጠጥታችሁባት ጊዜ ለማሳለፍ ስንል ረጅም ወቅት አድርግ ነበረ። ያው ነፍሰ ጡር ሆነሽ እስካሁን አልጠየኩሽም። እዚህ አካባቢ ስላለው ነገር እንዳይታዘውኝ፣ ተመልካቾቻችን፣ የመጀመሪያሽ ነው። እንዴት ነው ስሜቱ? መጀመሪያ እግዚአብሔር ይርዳሽ፣ በሰላም ተገላገይ። እንዴት ነው ስሜቱ? ምን የተለየ ነገር አምጥቷል? እናንተ ትዳር ላይ በጣም ደስ ይላል፣ እግዚአብሔር ይመስገን። ከባድ ነው ማለት አልችልም። ሁሉም ነገር ሰላም ነው። በተለይ የሚንከባከባል ሲኖር በጣም ደስ ይላል፣ ነገሮች በጣም ይቀላሉ። እና በእርግዝና ጊዜ ደግሞ እንደ ባል የሚሆንልሽ ሰው አይኖርም። ከድሮ ከነበረን አሁን ሞር ለአምስት ደቂቃ መለየት ከእሱ ጋር ትንሽ ነርቨስ ያደርገኛል። በጣም አታሽመን ጨምሮብኛል። ኦኬ። አንተስ አባት ለመሆን ያለ ጉጉት - ውይ በጣም ጓጉቼ ነበር። በምታደርገው እንክብካቤ ይታያል። እስኪ ምንድን ነው? ውይ በጣም አጓጓ ነበር። እንደውም ካየሽው ዩቲውብ ላይ አንድ ሁለት ቪዲዮች ነበሩ እና እዛ ላይ ሰው በጣም መነጋገር ያደርገኝ ነበረ። እና የምር እኔ በጣም እጓጓ ነበር። ልጅ በጣም ነው የምወደው። እና ይሄም ደግሞ ለዚህም በቅቼ ለዚህም ክብር በቅቼ ራሴን ሳገኘው በጣም ደስ ብሎኛል። እና በዚህ ጀርኒ ላይ ኦብየስሊ ብዙ የሚያስቸግሩ ነገሮች አሉ። የሆርሞን መለወጥ አለ ምናምን፣ ግን እነዛ ነገሮች እንዴት መሰለሽ የሆነ እንደ ሴሚስተር ነገር ነቁጥላቸው ገባሻ? ይመጣል፣ ግን ይሄዳል። ተመልሶ የሆነ አፌክት አያደርገውም ፍቅሩ እና ኢንተርቴን አደርገበት ነበር። የሱ ሆርሞን ሲለዋወጥ አዲሱ ባህሪ መጣ እያልኩ እስቅበት ነበር ምናምን ነገር። እና እኔ እንጂ ያርግ ያለ በጣም እንደውም አታችማታችሁን ጨመረላ እንዲደብረትም አልፈልግም እርግዝና ላይ ስትሆን እንት ነው ይሄ ኤሞሽናቸው በጣም ይጎዳል። ሴቶች ከራሳቸው ባህሪ ይርቃሉ እና ያ ደግሞ ይጎዳቸዋል። ስለዚህ በቻልኩት አቅም ሁሉ ያ ስሜት እንዳይሰማት ነው ማለት፣ በጣም ደስ ብሏት ጀርኒያ እንዲያልፍ ነበር የፈለግኩት። ያው የተሳካልኝ ነው። በመጨረሻ ማስተላለፍ የምትፈልጉት መልእክት ካለ እና ደግሞ ለባልሽ ማለት የምትፈልግ ነገር ካለ እስካሁን ባሳለፋችሁት ዘጠኝ ዓመት እንግዲህ ብዙ የሆነልሽ ነገር አለ። አንቺም ከነገርሽኝ እና ለራሱ ነገሪው በጣም ብዙ ኳሊቲ ነው ያለው። እውነት ለመናገር ባሌ ስለሆነ ለማጋነን ምናምን ሳይሆን የሚያውቁትም ጓደኞችም ሁሉም የሚመሰክርለት ሰው ነው እና አንደኛ በጣም ትዕግስተኛ ነው። ከመናገር ማዳመጥን ይቀድማል ሁልጊዜ። እሱ ጋር እኔ ለመረዳት እንጂ እኔ ለመቸንተ አይቸኩልም። ሁሉ ጊዜ እሱም ባሌ በጣም ነው የምወድለት በረከታ አንተ በጣም ነው ማፈቅረ፣ በቃ የኔ ስለሆንኩ በጣም እድለኛ ነኝ። እርግዝናም እንዲቀልልኝ ስላረክልኝ በጣም ነው ማመሰግነ። ምንም አይደል፣ ምንም አይደል። ይህ በጣም ነው ማፈቅልሽ። እስካሁን የሆንኩትም እስካሁን ያረኩልሽ ነገርም ሲያንስሽ ነው። ከዚህ በላይ ሁሉ አድርግልሻለሁ። ገና ሁኔት ገና ሁኔት ደስታ በደስታ ነው ማድረግሽ ፍቅሬም የሚቀዘቅዝ አይደለ ናንቻለ በቪዲዮ ተይዞ ችግር የለ። ማረጋገጫ ማረጋገጫ። ስለመጣችሁ በጣም ደስ ብሎናል። ለሀያ ሰላሳ ወጣቶች እድሜያቸው በሀያ እና ሰላሳ ውስጥ ለሚገኙ ወጣቶች እንግዲህ በጣም አሪፍ መልእክት ነው ዛሬ ያወራ ነው ወይም የተጫወት ነው በጣም ትልቅ ቁም ነገር ያለው አዝናኝ በጣም ደስ የሚል ቆይታ ነበር የነበረን። እንግዶች ስለሆናችሁ በድጋሚ በጣም አመሰግናለሁ። እየተከታተላችሁ የነበረው የ20 30 ፖድ ፕሮግራማችንን ነበረ። በጣም ጥሩ ቆይታ አድርገናል። ስለ ትዳር ፍራቻ ነበር ዛሬ ያወራ ነው፣ ምንድነው የሚያስፈራን? ከዛ ደግሞ እነዛን የሚያስፈሩን ነገሮች እንዴት ዲፌንድ እናርጋቸው ወይም እንወጣቸው? የሚል ሀሳብ ላይ ነበር ያወራ ነው። በጣም ጥሩ ቆይታ አድርገናል። እንደወደዳችሁት ተስፋ አደርጋለሁ። በቀጣይ ሳምንት ከሌሎች እንግዶች ጋር በሌላ ሀሳብ እንገናኛለን። መልካም ክስ